እኔ እናንተ ያልጨረስነው ነገር አለ፣ የምንገናኝበት ይገናኝበት ነው። ሰውዬ ስልኩ የእኔ አይደለም የጓደኛዬ የወደቀው ስልክ። እኔ ስለ ስልኩ አይደለም የምነግርህ፣ የቪዲዮን ምልክት እየነገርኩ ነው። በግራ እጅ ስልክ ይዘህ ጥቁር ስልክ። እኔ እናንተ ያልጨረስነው ጉዳይ አለ። በእርግጥ ከቪዲዮችህ ላይ ከ10 እና ከ15 በላይ ጥያቄዎች ያስነሳል ጉዳዩ። እኔ ግን መጠየቅ የምፈልገው አንዱና የመጀመሪያው ጉዳይ ምንድን ነው? ዘጠኝ ሰዓት ከሰላሳ ሰባት ፒኤም ከልጁ ጋር በቲክቶክ ማውራት ጀመራችሁ። እሱንም ቆርጠኸው ነው ወደ ላይ አንተ ምን ብለኸው እንደሆነ አናቅም፣ ግን ሁለት የሱ ቴክስቶች ጀምሮ ወደ ታች ነው እያሳየህን ስለዚህ እኔ ምንድነው ያለኝ ጥርጣሬ ዘጠኝ ሰዓት ኤኤም ከሰላሳ ሰባት ጀመራችሁ፣ ዘጠኝ ሰዓት ከሀምሳ ምናምን ሲል ወደ ቴሌግራም አመራችሁ። ከዛ ዘጠኝ ሰዓት ከምናምን ኤኤም ጀመራችሁ እስከ አስር ሰዓት ከሀምሳ አምስት ኤኤም ድረስ አወራችሁ። ስለዚህ በአጠቃላይ በማዕከላችሁ የነበረው ነገር ወይም እኛ ባይናችን ያየነው ከቲክቶክ እስከ ቴሌግራም ድረስ ያወራችሁት የተነጋገራችሁት ኦልሞስት ከ20 ደቂቃ አይበልጥም። እሱ ደግሞ እየመጣ ያለ ወደ አንተ ዘጠኝ ሰዓት ነው ዘጠኝ ሰዓት ነው ስትለው ነበረ አንተ። ስለዚህ እኔ በምንድን ነው የደመደምኩት? እንዴት ሆኖ መጀመሪያ የተነጋገራችሁት ነገር ከሌለ መጀመሪያ ከዚህ ልጅ ጋር ካልተዋወቃችሁ እንዴት ሆኖ ነው በሰላሳና በሃ ደቂቃ ብቻ ተነስቶ አዳማ ሊደርስ የሚችለው? ሁለተኛ ነገር ደግሞ እያወራ ነው ወይ ይሄ ልጅ አዳማ የመጣው ገባ። ሲቀጥል ደግሞ ለምንድን ነው እስክሪን ሻት ብቻ ማሳየት የፈለግከው? ግዴታ ስክሪን ላይ ሪከርድ የተደረገ መኖር ነበረበት። ስልክ ቁጥሩና ፕሮፋይሉ ላይ መግባት ነበረብ አንተ ትክክለኛ ሰው ከሆንክ ላንተ መንገድ የምፈልገው ነገር ምንድን ነው? ሌላኛው ስልክህን ላይቭ ላይ እያሳየህን፣ ሌላኛው ስልክ ላይ ቴሌግራም ገብተ ይሄው ፕሮፋይሉ ይሄው እያልክ እየነካ ካልገባህ በስተቀረ እንዴት ሆኖ ነው ይሄ ነገር ሊሆን የሚችለው? ሁለተኛ ነገር ደግሞ ይሄ ልጅ እኔን ይፈልገኛል የምትል ከሆነና ይሄ ልጅ እንዲህ ነው ብለ ለልጁ ስም ከሰጠውና ከፈረጅከው እኔ ስመጣ? የሆነች ሴት ጓደኛ ያለች እዛ እሷ ጋር ትወስደኛለህ ብሎ ካል ካስታወስክ ስለዚህ ስንት አይነት ፍላጎት ነው ይሄ ልጅ አለው? ይሄንን ነገር ማወቅ ፈልጋለሁ። ሌላኛው ነገር ደግሞ እናንተ መሀል ሌላ ችግር ከሌለ ሌላ ችግር ከሌለ አንደኛ ቪዲዮ ስትሰራ ምንድን ያልከው? አንድ እንዲህ እንዲህ አይነት ሰው እየመጣ ነው ዶጋመድ የምናደርገው ብለህ ስትዝት ነበር። ቪዲዮ ገና ልጁ አዳማ ሳይገባ ልጁ አዳማ ከገባ በኋላ አንደኛ ለምንድን ነው ከመኪና ሲወርድ ጀምሮ ያልቀረጽከው ከመሃል ለምን ጀመረ ቪዲዮ? ሁለተኛ ነገር ደግሞ እንመተዋለን ብለህ እንደዛትክ ዛትክ አላደረግከው። ኢቭኒፍ ጓደኞች እየደበደቡ ተውት አትምቱት ስትል ነበር። ሶስተኛ ጥያቄ እኔና አንተ ያልጨረስነው ጉዳይ አለ ብለህ ስትናገር ነበር፣ ምንድን ያልጨረሳችሁት? አራተኛ ጥያቄ ደግሞ አንተ እውነት ትክክለኛ ሰው ከሆንክ ከበስተጀርባችሁ ምንም አይነት ነገር ከሌለ ሙሉ ኮንፊደንስ ካለ ሙሉ መረጃ ካለ ለምንድን ነው ይሄንን ልጅ ለፖሊስ አካል አሳልፈ ያልሰጠው? ይህን ጥያቄ መልስልኝ። እሺ፣ የመጀመሪያው ጥያቄ ምን ነበር? አንዴ፣ አከታትለ ስለጠየቀው ድገሞ፣ የመጀመሪያው አንድ ባንድ ለመልስልህ ተው ከመጀመሪያ ጀምሮ ልጠይቀ እንደ አዲስ። በመጀመሪያ ኦኬ፣ እሺ፣ ለምንድን ነው ይሄንን ልጅ ማለት፣ በመሀል የተነጋገራችሁት ነገር ነበረ፣ ሶ አንተ ጋር እንደሚመጣ እኔ አሁን በአጠቃላይ ማለት ነው ከልጁ አፍ ላይ የሰማሁት ነገር ቢኖር ሻወር ውሰድ የምትል ነገር ብቻ ነች። ከዛ ውጭ ግን አንተ አምነህ ሊሆን ይችላል ተቀብለህ ሊሆን ይችላል እኛ እንድናምንና እኛ እንድንቀበል የሚያደርግ ነገር ከልጁ ከዚች ወርድ ውጪ የሰማነው ነገር የለም ሶ አንተ ስክሪንሻት ነው ስታነብ ያየንህ ለምንድን ነው ከስክሪን ላይ ሪከርድ እያረክ ማታሳየን ቪዲዮ አብርተ አንደኛውን ስልክ አብርተ ይሄው እዚህ ጋር ገብቻለሁ ይሄን ጽፏል ይሄን ጽፏል እያልክ ለምን ታሳየን ያልፈለግከው ይሄን ማድረግ ለምን ከበደ ሁለተኛ ለፖሊስ አሳልፈ ለምንድን ያልሰጠው ልጁን የመጀመሪያው ነገር አንድ ስልክ ነው ያለኝ፣ የምጠቀመው በአንድ ስልክ ነው። ሁለት ስልክ የለኝም። ስክሪን ሪከርድ ለማድረግ ምናልባት አፕሊኬሽን መጠቀም ይኖርብኛል አውቃለሁ። ግን እንደዚህ አይነት ጥያቄዎች ያስነሳልኝ ምናምን። አልጨረስንም ስትለው ሁለተኛ ስልክ በግራ እጅ ይዘህ ነበረ ላስታውስህ። የመጀመሪያው ነገር እኔ እናንተ አልጨረስንም ብዬ ስናገር የያዝኩት ስልክ እስኪ ቪዲዮውን መለስ ብላችሁት እና ካሜራዬ አይታችሁት ከሆነ ዝቅ ሲል መሬት ላይ የወደቀች አንድ ስልክ ትታያለች። ገብታችሁ ታዩታላችሁ። ሄዳችሁ ቪዲዮን በደንብ እዩት እና እኔ ሀሳቤ ስልኩን መውሰድና መረጃዎች ለህግ ማጋለጽ ስለነበር የሆነ ስልክ ሲወድቅ ሳይ ያንን ስልክ አይታችሁ ከሆነ በዚህኛው እጄ ካሜራ ይዟል። እኔ እናንተ አልጨረስንም ብዬ ስናገር በግራ እጅ ነው ስልኩ ያለውና ከመሬት ከመሬት ያነሳውበት ነው። ሶ የዚህ ሰዓት ላይ እጅ የሆነ ፋይል እንደገባ ስለገባኝ እኔ እናንተ ገና አልጨረስን ማለት ጀስት ያለውን ነገር ለህግ አቅርቤ የማጋለጥ ይሆናል የሚል ምላሽ ነው የሚሆን የመጀመሪያው። ሶ ያ ስልክ ባለቤትነቱ የኔ አይደለም ማለት ነው። ጋ ስልክ ታዲያ የማን ነው የእሱ ነው ወይስ የሌላ ሰው ካላችሁ፣ እኔም የሱ ስልክ መስሎኝ አንስተን በቃ በቃ ተዉት አትንትጥ ብሎ ከሩጠ በኋላ እኛ ራሱ ደንግጠናል በዛ ሰዓት። ምክንያቱም አንደኛ ቀን ነው ያ ነገር ሲፈጠር ምንም ቢሆን እዛጋ የሆነ በከባድ ሲፈጠር የሆነ ነገር ብቻ መምጣቱ አይቀርም። ሶ እያደረጉት የነበረው ነገር እያደረግን የነበረው ነገር ይበቃል። ከዚህ በላይ ሰዎች ከተሰበሰቡ ያ ሰው ሊጎዳን የሚችል ስለገባኝ ተው በቃ ብለን እሮጠን ሄደን፣ ስልኩን ነው የምፈልገው፣ ፋይሉን ነው የምፈልገው ብዬ ስንከፍተው፣ ወይ ደግሞ ስናየው ስልኩ የእሱ ሳይሆን የጓደኛ ነበር እና ያ ስልክ ባለቤትነቱ የኔም አይደለም፣ የራሱ የሶፊም አይደለም። ዛት ሚንስ ያ ስልክ የጓደኛዬ ነው፣ በስጥት ነው ያለው። ሁላችን ያን መረጃ ስላጣን ማለት ነው። የመጀመሪያው ምላሽ ይሄ ነው የሚሆነው። እንግዲህ እንዴት ስክሪንሾት አላደረክም ማለት ነው፣ ማን ነው ሪከርድ፣ ለምን አላሳየም ማለት ነው። የመጀመሪያው ምላሽ ይሄ ነው። ስልክ የለኝም፣ ሁለተኛ ስልክ። ሶ የምጠቀመው በዚሁ ስልክ ነው። በዚህ ስልክ ቶሎቶ ለምን ስክሪን የማድረግ አቅሙ አልነበረም? በሳሊታዬ ለምን አቃችኋለሁ እንደዚህ አይነት ሰዎች ሆኖ ፋይላቸውን ያጠፋሉ ብዬ የምልሰው ምክንያቱም እናንተም ታውቃላችሁ እንደዚህ አስነዋሪ ነገር ሰዎች አውርቶ ፋይላቸውን አይተነም። ስለዚህ ቶሎ ቶሎ ባወራን ቁጥር እስክሪንሻት እስክሪንሻት እስክሪንሻት እያደረግኩ ነበር ሳስቀምጥ ነበር። እና ስክሪን ሪካርድ ማድረጉ እስክሪንሻት ማድረጉ ዋናው መረጃው መያዜን ብቻ ነው ፎከስ እያደረኩ የነበረው። የመጀመሪያው ጥያቄ ይሄ ነው። ተመልሶልሃል? እሺ እኔ እኔ ፐርሰናሊ ያልከው ስክሪንሻት እኔንም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 ቢያንስ ሰው አስቀምጠህ እኛ የጠበቅነው የሆነ ሆቴል ይዘው ትሄዳለህ ምናምን፣ ቢያንስ ጥግ ድረስ ትሄዳለህ ብለን ነበር ያሰብነው። ሁለተኛ ነገር ደግሞ እውነት ይሄ ልጅ ላደረገው ነገር አንተ ታንጀብል የሆነ ማስረጃ ካለ፣ የደቦው ፍርድ ከመፍረድ ለፖሊስ አባል ለምንድን ነው አሳልፈ ያልሰጠኸው? እቺን ንገረኝ። ሌላ ምንም ችግር ከሌለባችሁ፣ ይህን ልጅ ከያዝከው መረጃ ጭምር ለፖሊስ ለምን አሳልፈ አልሰጠኸው?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 አንድ እንደዚህ አይነት የሆነ ሰው ድንገት አጠገብ ቆመ ብታየው ለፖሊስ ማስያዝ ነው የሚታየው ወይስ እርምጃ መውሰድ እርምጃ ወስዳለሁ ከዛ ለፖሊስ አስይዘዋለሁ መጀመሪያ የሚታይክ ለፖሊስ ላስይዘው ሳይሆን እርምጃ መውሰድ ነው ማለት ነው መጀመሪያ እርምጃ ወስድበታለሁ። ከዛ በኋላ ለፖሊስ አሳልፌ እሰጠዋለሁ በጣም ጥሩ አሁን እኛ ጋም ሲመጣ አይተህ ከሆነ ወላ ዱላውሎ አዘጋጅቼ ነበር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 ሙሉን ታገኙታላችሁ። ግን ልንገራችሁ፣ እዚህ ጋር እየሄዳችሁ በነበራችሁበት ሰዓት ላይ ማነው? እየሄድን በነበረበት ሰዓት ላይ ድንገት እስኪ ቪዲዮን ተመልከቱት። ቆርቆሮ ይታያችኋል እዛ ጋር የፈረሰ ስፍራ። ይሄ ምንድን ነው? ፎቅ ሊሰራ ሲል የሚታጠርበት አጥር ማለት ነው። ሬዘር ለምንድን ነው የአይን ማኝ ብለ ሰዎች ልጆች ሰብስበ ቪዲዮ ቀረጽክበት? ምክንያት ሪዝን ምንድን ነው የአይን ማኝ ብለ እዛ ጋ ምንድን ነው የተባለው አንተ ራስ እንደዚህ አይነት ነገር ምናምን የሚባል ነገሮች ተነስቷል። ሲቀጥል ደግሞ እሱ አይደለም የሚል ነገር ጥያቄ ተነስቷል። ለዛ ነው ተመለሳለህ። ስለዚህ መጀመሪያም የሰራኸው ስራ ወይም መጀመሪያ ያደረከው ነገር ህዝቡን አላሳመነውም ማለት ነው አይደለ? እንዴ ቢያምን ባያምን ለራሱ እኮ ነው፣ ለኔ እንዴ ነው የሚያምነው ቢያምን ባያምን ለራሱ ነው። እኔ እውነትን ማጋለጥ ነው ስራዬ። እንደዚህ የተጨበጠ ማስረጃ ማለት በጣም የገረምከኝ ማለት ነው። አንድ የተረዳሁትን ነገር ልንገርህ፣ ከአንተ ስክሪንሸቱን አቀናብረን ያመጣዋል ማለት ምን አይነት አይምሩ ነው ያለህ? እንዴት ነው አቀናብረ ምናምን ምትል ቆይ። ከዚህም ውጭ ብዙ ወንዶች እንዲህ ያለ ቆሻሻ ጥያቄ ይጠይቁኛል ብለህ ስትናገር ነበር ሰምቻለሁ። ለምንድን ነው አንተን መርጠው የሚጠይቁ እንደምን አይጠይቁንም። ሁለተኛው ነገር ደግሞ እኔና አንተ ያልጨረስነው ጉዳይ አለ የምንገናኝበት ቦታ አለ ብለከዋል። የት ነው የምትገናኙት? ምንድን ነው ያልጨረስነው? አጋልጣለሁ ነው በቃ። ያልጨረስነው ነገር አለ ማለት ሚዲያ ላይ ውድህን ገና አጋልጣለሁ። እሱን እኮ ኦልሬዲ አጋልጠህ፣ እሱን ኦልሬዲ አጋልጠህዋል። ተጋልጧል። ከተጋለጠ በኋላ ኖ የሰራው ቪዲዮ ላይ እኔ እናንተ አልጨረስንም የምንገናኝበት ቦታ አለ ብለዋል። ይሄንን ልጅ ስለዚህ የት ነው የምትገናኙት? ከዚህ ልጅ ጋር ያልጨረሳችሁ ጉዳይ ምንድን ነው? ቃላት መሰነጠቀው አልጨረስንም ማለት በአጭሩ እዚህ ጋር የተከናወነው ነገር በሙሉ አጋልጣለሁ ነው በቃ። ፖዘቲቭ ቲንከር ነው አይደለም? የምንገናኝበት ቦታ አለ ብለዋል ስፔሲፊካሊ የምንገናኝበት ቦታ አለ አልጨረስም። የምንገናኝበት ቦታ አለ ማለት ወዳጅ የታቀውና አምጣው፣ የሰራኸውን ቪዲዮ በሌላኛው ስልክ ላሰማ። እሱ ያማሪኝ ስልክ የለኝ፣ አንድ ስልክ ነው ያለኝ፣ ምን ላምጣ አለ። ቅድም ነገርኩ እኮ አንድ ስልክ ነው ያለኝ አለ። ስለዚህ ይሁን፣ ስልክ ከሌለ ሁለት ቪዲዮ አይቻለሁ ነው። ሁለቱም ቪዲዮ ላይ፣ የመጀመሪያው ቪዲዮ ላይ በግራጅ ሌላ ስልክ ይዘ ማገኝ ቦታ አገኝሃለሁ ብለዋል። የት ነው የምታገኘው ይሄንን ምንድነው የምትለው? ማገኝ ቦታ አገኛለሁ ማለት እያወረውኛለሁት መረጃህን አጋልጣለ ማለት። ቦታ ስለ ግድ ፕሌስ ነው እንዴ? ኖ አጋለጥከው። ኦልሬዲ ይሄን ልጅ ቪዲዮ ሰራ ተደበደበ። እየለቀክ ያለው ቪዲዮ እያጋለጥክ ያለበት ቪዲዮ ላይ የተናገርከው ወርድ ምንድነው? እኔ እናንተ ገና አልጨረስንም። ከሌሎቹ ሰዎች ጋር ጨርሷል ከጓደኞች ጋር እኔ ሰው የጥፋተኛ ነው አይደለም። ሰው የጥፋተኛ ነው አይደለም። እርግጠኛ አይደለውም በምንድን ነው እርግጠኛ ልሆን የሚችለው? አንተም ቆሻሻ ነው፣ ቆሻሻ ነው። አንተም ቆሼ ነህ። ሰጥተኸዋል ስጅ ሰው እንዴት ነው ቆይ ይሄ ሁሉ ማስረጃ ቀርቦለት በዚህ ልክ እንደዚህ። ኧረ በስመ አብ! እኔ በዚህ ልክ መደንቆር ግን ኧረ በስመ አብ! እንደዚህ አይታየኝም። ይሄ ሁሉ ማስረጃ እንዲህ እራሴ

ተዋውቀን ጠርተይም ቢሆን ኖሮ እንደውም አልተደበደበም። ከዚህ በላይ ማስረጃ ምንም አያስፈልግም። በቃ አንተ ማድረግ ያለብህ ማድረግ ቪዲዮውን ስቀዳ ነው። እንገናኛለን ምናምን ያልከው ላይክ ቪዲዮውን እየቀዳ እያለ ነው እንጂ ለቀኸው አይደለም። እና ይኸው ማየት የሚችል ያለአንዳንዴ ግን ለዚህ ህዝብ ማስረዳትን ይደክመኛል አንዳንዴ ለማንኛውም አመሰግናለሁ የምትለው ሌላ ሀሳብ አለ ማለት ነው? ጥያቄ አለ የተፈጠረበት ጥያቄ? ላይክ እኔ ምን መሰለህ፣ አሁን እኔ የምፈልገው አንድ ነገር ቢኖር ማለት ነው ትኔክስት ምንድን ነው ነው፣ ሰውየው ከስራ ተባሯል ምን ምን የሚባሉ ነገሮች አሉ፣ ግን እንደዚህ ዚህም ይባላሉ ወይ ቀጣይ ምን ታስበዋል? አንተስ ምን አሰባል? እኔ ይኸውልህ፣ የእኔ ኃላፊነት ወንድሜ፣ እኔ ላይ ላይ በነገራችን ላይ እኔ ወደ እኔ ስለመጣ ነው እንጂ እኮ ምን እንደነበረ እኔ አላቅም ነው፣ ታሪኩ የለኝም ነው አለማችን ላይ እንዴ እንዳለ አላቅም። ኢትዮጵያ ውስጥ እንዳልታው ኖርበት አካባቢ እንዳለ አላቅም ነው። ግን ይሄ ነገር ወደ እኔ ስለመጣ በቃ ጀስት አጋለጥኩ። ሶ ተባብረን የሆነ እርምጃ መውሰድ ነው። ምንድነው ቃላት መሰነጥቁት ምንድነው? የሆነ ነገር ውስጥ የምትገቡት ስክሪንሸት ነው የፈለጋችሁት፣ አሳያችኋለሁ። ኦኬ ቆርጠን ያላችሁት ና አሳያችኋለሁ። ችግር የለም ሉጣ ገና ዝሬቱ ኢየሱስ ረ እግዚአብሔር ይገሳችሁ እናንተ ወንድም ያመሰግናለሁ። ሌሎች ሰዎችለውልሽ በውስጥ አወራሽ ያለውሽ ሰላም ፀጊ ነው። ሰላም እንዴት ነህ? እንዴት አመሸሽ? ሰላም ነው። እግዚአብሔር ይመስገን። በጣም እናመሰግናለን። እንደዚህ አይነት ሰዎች ይበረታታሉ። አንተ ያደረግከው ነገር የሚበረታታ ነው። ግን ምንድን ነው አሁን እስከዚህ ይደርሳል ብለህ አይመስለኝም። ነገሮችን ያደረግከው አንተ እኔ እንደገባኝ ማለት ነው። ስንጀምር እንደዚህ መነጋገር ይሆናል ብዬሽ አንድም ቀንም አስቤ አላውቅም። ጀስት በቃ መረጃዎቼ የህግ አካላት በደርሱ ወይ እርምጃ እንዲወሰድ እንጂ እንደዚህ ይሆናል ብዬ መች አስቤ አዎ ግን አሁን አንተ እንደዚህ ባረክ ሰዓት የሰዎች አስተያየት አቅጣጫውን ቀይሮ ወደ አንተ የመጣው እያየከው ነው አይደለ? የመጣብህ ያለከውን ጥያቄ እና አሁን ምንድን ነው ያሰብከው? እስከ የት ለማድረስ ነው ያሰብከው? አንዴ ጀመርከ ከዋላ ስለዚህ፣ እኔ እንደ ሀሳብ ማለት ነው መጨረሻውን ብታስይዘው፣ ራስህን ነፃ ብታወጣ፣ ይሄም ልጅ ደግሞ ያለበትን ችግር ወይ ለሕግ አጋር አካል ገልጾ ያለውን ነገር አብራርቶ ግልጽ አድርጎ በሚቀጣበት መልኩ እንዲቀጣ የሚድንበትም እምነት ካለው በእምነቱ እንዲሆን፣ በቃ እንዴ ፈርዶበታል ብዬ ነው የማስበው እና ምንድን ነው ያሰብ ይኸውላችሁ እኔ አሁን እንደዚህ ደረጃ ሄዳለሁ እንደዛ ደረጃ ሄዳለሁ ብዬ አንድም፣ ወይ ደግሞ ሆም ብዬ ግብረሰዶም እንትን ለማለት ምናምን ብዬ የተነሳሁበት መነሳሳት የሚል በቃ ጀስት ሳላስበው ኢምቦክሴን እንደ ማንኛውም ጊዜ ቼክ አድርግ ያገኘሁት ነው። ደህና ነህ አለኝ፣ ደህና ነኝ አልኩት። ከዛ ማውራት ስንጀምር ንግግሩ ወደ ወደዛ መንገድ ያደላል፣ ምንድን ማድረግ ያለብኝ የሚለው በቃ ድንገት የተፈጠረ ነገር ነው። ስክሪንሻት ስክሪንሻት እያልኩኝ ያስኩኝ ያስኩኝ። ከዛ በኋላ ስቀጥረው መጠዋል እንዴ፣ ማለት ምንድን ነው ለለምችለ መጣው ካለኝ፣ ኦኬ፣ ደውዬ ለወንድሞች ነገርኩ። እየመጣ የሆነ ሰው እንደዚህ እንደዚህ ነው ማንነቱ እንደዚህ ነው፣ በቃ ነገር እናደርጋለን ተስማማን። ወዲያው ልብሴን ቀይሬ ወጣው ከቤት እየወጣው ቪዲዮ መቅረጽ ጀምሩ። ከመጣ ዋርኒንግ እየሰጠኝ ነው፣ ሰዎች ምንድን ነው ሊዘጋው ነው መሰለኝ። ምንድን ነው የሚባለው ኮፒ ሊንክ ነው የሚባለው። ኮፒ ሊንክ ኮፒ ሊንክ አርጉለት፣ አራት ሺ ስድስት መቶ ሰዎች አለን። ኮፒ ሊንክ እናርግና እኔ ችግር የለውም ከዘጋ ወጣለሁ። ግን ይወላችሁ ላይ እየሰጠኝ ነው አሪፍ። your life contains them that some may find uncomfortable and has been restricted reason hate speech okay ንግግር ነው መሰለኝ hateful behavior ባህሪ እሺ፣ በቃ ኮፒ ሊንክ አርጉ ነው ወይ ሼር፣ ምንድን ነው አርጉት ይሆናል ነገር ያ ኮፒ ሊንክ ያርጉልኝ እና መጨረሻው በቃ ብትሄድበት ብዬ ነው ማስበው። ኦልሬዲ ገብተሃል፣ ያንተ ኢሜጅህን አጥራ። ሁላችንም የሚያጋጥመን ነገር ነው። አንዳንድ ጊዜ ፖዚቲቭሊ ሰው ላይ ረዳ ይችላል። ሁሉም ሰው እንዳንተ ሊያስብ አይችልም፣ እና እውነቱ ያለው እግዚአብሔር ሆነው። አሁንም ቢሆን ይሄ ልጅ እንዴት መጣ፣ እንዴት እንደዚህ ተበላሸ ህይወቱ፣ በአንዴ እንደዚህ አይነት ነገር ውስጥ ገባ፣ አናውቅም እኛ። ገብተዋል አይደል አፍተር ኦል፣ እዚህ ነገር ላይ ተገኝቷል። በቃ አሳይተናል፣ በቃ አይተናል። የታየ ነገር እኮ ነው ሶ የሆነ ብትሄድበት አንተም ፖላይትሊ የለም ለሰዎች ምላሽ መስጠት ባለብህ ህግ ቦታ ድረስ እስከ መጨረሻው ብትታገል ብዬ ነው የማስበው በቃ ኦልሬዲ ጀምረከዋል አንተ ነህ የጀመርከው ፍሬዘር አይደል አዎ እስቲ በቃ በራሴ ነገሮችን ወስናለሁ እሺ አመሰግናለሁ አባቴ እናመሰግናለን እኛ እሺ ሪፖርት እየተደረገ ነው። ፕሊዝ ምንድን ነው አድርጉት፣ ምንድን ምንድን ነው ሼር ምናምን ምናምን አድርጉ፣ እስኪ ኮፒ ሊንክ አድርጉት ምናምን፣ አለበለዚያ ያስወጣኛል። ኦኬ፣ ሰላም። በመጀመሪያ እግዚአብሔር እድሜና ጤና ይስጥ። የሚያገኝ ኮሜንት ባሳየ ማለት የላኩልኝ በውስጥ ምን ሆነሽ ነው ዝም ያልሽ፣ እኔም አልገባኝም ጭራሽ አልገባኝም። ምን ሆኜ ነው ማውራት እስኪያቅተኝ ድረስ? ፍቅር ነው። ይሄ ሁሉ እንደዚህ ያደረገው የህዝቡ ፍቅር ነው እና በድጋሚ ማሜዬ ክበርልኝ ረጅም እድሜና ጤና ይስጥል በቃ ለኔ እንዳሰብከው በቃ እንጃ አላቅም። ምን ያርሉ መማረግልህ ፈጣሪ ነው የሚመልሰው እና እኔ ቃል የለኝም እና አነሳችሁኝ ነው ምለ በቃ ድጋሜ ነው። በቃ ኧረ ይቻላል የሚል ነገር ነው ያሰማራችሁ በቃ እችላለሁ። ለምን እወርቃለሁ ሰው ከገፋኝ የማይገፉኝ ብዙ ሰዎች አሉ ብዬ ነው እንድማር ያረገኝና ማሚዬ እኔ ቃል ቃል ነው ያጠሁት እና አሁንም ደግሜም ደጋግሜም ምን ያባት አሁን አይደለም ሰው የሚመስለው አሁን ያወቅኩ ነው የሚመስለው፣ አይደለም ገና ስጀምር በጊፍት ያገዝከኝ የነበረ ሰው ነው የነበረ ሰው ነው። ማሜ ጋይሶች አሁን አይደለም፣ ይሄ የጌሙ ጊዜ የመጣ ሰው አይደለም። እና በጣም ማሜ በቃ ትችላለህ ብለናል፣ አሁንም ትችላለህ፣ ወደፊትም ትችላለህ። አባቴ በቃ እኔ እኔ አልቻልኩም አሁን ራሱ እግዚአብሔር ነው የምልህ፣ ከልቤ ነው እና አባቴ ኑርልኝ፣ ክፉ አይንካ፣ ልጄን ያሳድግልህ። እኔን አንስተኛል። በቃ በቃ ምንም አልልም። በቃ አመሰግናለሁ። ደሞ ጠፋኝ ቀን ነበር እራሱ ይገባሻል። አንቺ ቴንኪ። እናመሰግናለን። ብሪጅ ስቶን ኒሞና እንኳን ተወለደ። ፈጣሪ ያሳድግልግ ጤናውን ሰቶ ለቁም ነገር ያብቃለ። ማሜ አንተ ንጹሕ ልብ ያለህ ሰው ነህ። የሰው ፍቅር ደግሞ ሰጥቶሃል። ይህንን የሰው ፍቅር ደግሞ በልጅ ህየው ሊሞናን ፈጣሪ ያሳድገው፣ ትልቅ ደረጃ ያድርስልህ። አንተም ደግሞ ይሄ የሰው ፍቅር ፈጣሪ አይለይህ። በቃ ይደግልን፣ ልጃችን ይደግልን። ልጅህ የህዝብ ልጅ ነው ያንተ ብቻ አይደለም። በጣም ብዙ ሰው ነው የሚወደው እና የአንተ ልጅ ብቻ አይደለም የሁላችንም ልጅ ነው እና ፈጣሪ ያሳድግለት ማሜኔ ጊፍት ከምሰጥ እዚህ ለኒሞና ምልክለት እቃ አለ እሱን ትቀበልለትና ሰጥልኛለህ። እሺ። እና በጣም አመሰግናለሁ ማሚ ስላስገባኝ ሁላችንም አመሰግናለሁ። ፈጣሪ ያሳድግልክ። እሺ ማሚ በዚህ በጣም እሺ። ወንድም ተኩማ ካለህ አበባ ላክልኝ። ተኩማ አላገኘሁህም። አበባ ላክ። ማሜ ኒሞኒያ እንኳን ተወለደ ጠቃሚ ልጅ አላህ ያድርግልህ። ከክፉ ነገር ሁሉ ጠብቆ ለሀገርም፣ ለሕዝብም፣ ለዲንም፣ ለሁሉም የሚጠቅም ልጅ አላህ ያድርገው። ታትወርቅ የምትደርስልህ ቀኝ ከለል አላህ ያድርገው ልጁን። አንተም በጣም የእውነት ጥሩ ሰው ነህ። በጣም በጣም ጥሩ ሰውነ። በእርግጥ ማሞገስ አይጠበቅብኝም ለማሞገስ ሳይሆን እውነታው ስለሆነ ነው። አይተናልም አይተን የመጣነውም ነገር ስለሆነ መናገሩም ብዙም ክፋት የለለ። በጣም ንጹሕ ንጹሕ ሰውነ። ዕለታዊ ጨዋታ ዕለታዊ ንግግር እንጂ ውስጥ ላይ የምትቀመጥ ዜሮ ነጥብ አንዲት ቁርሾ የምትባል እንኳ ማታቅ ሰውነ። አላህ አንተንም ከክፉ ነገር ጠብቆ የልጆች አባት አላህ ያድርገህ። የልጆቼንም ስኬትንም ኩራትንም እድገትንም ማንነትንም የምታይ አላህ ያድርግህ። እውነት ንጹህ ሰው ነህ። በጣም የልጆች አባት አድርጎ አላህ ያኑርህ። ያረብ ያገማ፣ አሰላሙ አለይኩም። የማምኔ አይነት አባት ስላለ እድለኛ ነው።